የህዝብ ተወካዮች ምክር ቤት በዛሬው ውሎ ከጸደቃቸው አዋጆች መካከል የአካባቢያዊ እና የአረንጓዴ ኢኮኖሚ ልማት እንቅስቃሴን ለመደገፍ የተገኘው የ115 ሚሊዮን ዩሮ የብድር ስምምነት ቀዳሚው ነው። ከጣሊያን መንግስት የተገኘው ብድርን በተመለከተም የምክር ቤቱ አባላት ጥያቄ አንስተዋል። ወደ ስምንት ሴክተሮች ነው እየተበታተነው ምናልባት እዚህ ላይ ቢቁጥር ወደ ስምንት ሴክተሮች ይሆናሉ ና ገንዘቡ ሲበታተን ምናልባት አንዳንድ ሚሊዮን ዩሮ ወይም ቢበዛ እስከ 1.5 ሚሊዮን ዩሮ ነው የምደርሳቸው እና ይሄን ከምናደርግ እቺ የተገኘችዋን ገንዘብ አንድ ሴክተር ላይ ፎከስ አድርገን ለውጥ ኢምፓክት ሊያመጣ በሚችል አይነት መልኩ ኢንቨስት ብናደርግ አይሻልም ወይ? ብድሩ በአየር ንብረት ለውጥ ተጠቂ የሆኑ ዘርፎችን ለማጠናከር ና በአረንጓዴ የድጋፍ ስራ ስር ያሉ ፕሮጀክቶች ላይ የሚውል እንደሆነ ለተነሳው ጥያቄ ምላሽ ተሰጥቶበታል። ደን ልማት፣ የኃይል ኢንዱስትሪ፣ የውሃና ከተማ እንጂ ለነዚህ ፕሮጀክቶች ተበጣሶች ይሰጣል ማለት አለ። በአጠቃላይ የምንሰራውን የአረንጓዴ ልማት ስራ ለመደገፍ የመጣ ነው። ይሄ ከቤዜ ድጋፍ መልክ የሚመጣ ስለሆነ ፓርቲኩላር ለዚህ ለአረንጓዴ ልማት ስራ እንዲውል የሚደረግ ይሆናል። የተከበረው ምክር ቤት አባል ያነሱት ስጋት ተበጣት ሰው አስር ቦታ የሚለው በእኛ በኩልም በጥንቃቄ የሚታይ ነው። ጥራት ያለው ትምህርት ለዜጎች በፍትሐዊነት ለማዳረስ ከዓለም ባንክና ከሌሎች የልማት አጋሮች በተገኘ ድጋፍ በሁለት ምዕራፎች ሲተገበር በነበረው ፕሮግራም ውጤት ተገኝቷል። የመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ተቀርጾም ወደ ተግባር ተገብቷል። ይህንን ፕሮግራም ለማገዝ ደግሞ የ50 ሚሊዮን ዶላር ብድር ከዓለም አቀፍ የልማት ማህበር የተገኘ ሲሆን የብድር ስምምነቱ ረቂቅ አዋጅም ለምክር ቤት ቀርበዋል። በመምህራን የአቅም ግንባታ የትምህርት ቁሳቁሶች ማያ ማሟያ የግል ንጽህናን መጠበቅና የመሳሰሉት ላይ የሚውል ነው። ያም ሆኖ የትምህርት ስርዓቱን ማቃናት እንዲቻል የልዩ ትምህርት ቤቶች ግንባታ ለምን አልተካተተም የሚል ጥያቄ በአዋጁ ላይ ቀርቧል። ከሁለት ዓመት በፊት ክቡር የትምህርት ሚኒስትሩ መጥቶ አርባ ሞዴል ትምህርት ቤቶች በየክልሉ ይቋቋማሉ ተባሉ። ከአርባ ሞዴል ትምህርት ቤቶች ቀጥሎ ባለው ዓመት፣ ሁለተኛው ዓመት እስካሁን ድረስ ለእነዚህ ትምህርት ቤቶች ጠየቅ ነው ስንጠይቅ፣ ከዓለም ባንክና ከተለያዩ እርዳታ ድርጅቶች የምናገኘው ተባለ። አሁን ግን የምሰማው አምሳ ቢሊዮን አምሳ ሚሊዮን ዶላሩ ለንጽህና ለትራንስፎርሜሽን፣ ለዚህ ነው እንጂ እነዚህን ትምህርት ቤቶች ይሸፍናል የሚል አይደለም። ስለዚህ የትምህርት በጀቱ መገኘቱ ጥሩ ነው፣ መደገፉ ጥሩ ነው፣ ትምህርት ላይ ትኩረት መሰጠቱ ጥሩ ነው። የፍትሃዊነቱ ጉዳይ ግን ቢታሰብበት በፕሮግራሙ ላይ ኤክስተርናል የሆነ ኢንዲፔንደንት የሆነ ዓለም አቀፋዊ የሆነ ተቋም የኢትዮጵያን የትምህርት ስብራትን ከስር መሰረቱ ጥናት ላይ በተመሰረተ እና በአጭር ጊዜ ደግሞ ከዚህ ችግር ልንወጣበት በምንችልበት የምንችልበትን ሐሳብ ሊያቀርብ የሚችል አካል እንደው በፕሮግራሙ ተካቶ ከተገኘው በጀት የተወሰነው ያክል እዚህ ላይ ቢሆንና የተባሉ ነገሮች ላይ ደግሞ የተወሰነው ነገር ወደዛ ቢሄድ የትምህርት ዘርፉ መደገፍ ከፍተኛ ገንዘብ የሚፈልግ በመሆኑ በፍትሀዊነት ላይ የተመሰረተ የትምህርት ቤቶች ግንባታ እየተካሄደ ነው። እስካሁን ባለን ግምገማ በጣም በተሳካ ሁኔታ በርካታ ትምህርት ቤቶች ግልጽ የፍትሀዊነት ክራይቴሪያ ተቀምጦላቸው እየተገነቡ ነው የሚገኙት። ይሄ የሚበረታታ ስራ ነው። ነገር ግን ትምህርት ቤት መገባት ብቻ ሳይሆን ሶፍትዌሩ ኢምፖርታንት ነው። የመምህራን ጥራት እንደነሳችሁት፣ መብራት፣ ውሃ፣ መጽሐፍት ዘጠኝ ኢቭን አንዳንድ ቦታ ላይ የጠመኔም ችግር አለ። እነዚህን ችግሮች ለመፍታት በጣም ጥልቅ የሆነ ፕሮግራም ተቀርጾ ያንን ፕሮግራም እየተገበርን ያለ ነው። የዚህ ፕሮግራም ውጤት ደግሞ በዝርዝር ይገመገማል። በተጨማሪም በመሰረተ ልማት በተፈጥሮ ሀብትና በኢንዱስትሪው ዘርፍ ለመንግስትና ለግል አልሚዎች የገንዘብና የቴክኒክ ድጋፍ የሚሰጠው የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ረቂቅ አዋጅም በምክር ቤቱ እንዲጸድቅ ቀርቧል። ኢትዮጵያ የኮርፖሬሽኑ አባል ብቻ መሆኗ የጥቅም ችግር አያመጣም ወይ በሚል ለቀረበው ጥያቄም መልስ ተሰጥቶበታል። ይሄ የአክሲዮን አለመግዛት ከዛ በመለስ ያለው ላይ ብቻ ፎከስ አድርጎ መሄድ የሙሉ አባልነት ጥቅም ከማግኘት አንጻር ምናልባት አባል የሆኑ አክሲዮን ያላቸው ሀገራት የሚያገኙትን አይነት ሙሉ ጥቅም ለማግኘት ክልከላ የለበትም ወይ? የአክሲዮን ሽያጭ ጉዳይ ለጊዜው የት ሆነው፣ አንደኛ አጠቃላይ ካለን የፋይናንስ ሁኔታ አንጻር ሌላ ጊዜ ተመልሰን ብናየው ይሻላል በሚል ነው ወደፊት እንደ አስፈላጊነቱ በዚህ ተቋም አክሲዮን ገዝቶ ኢንቨስት ማድረግ ከዛም ጥቅም አግኘት ይቻላል። አለመግዛታችን ግን ሌላ ምንም አይነት የጥቅም ችግር አያመጣም። እንደ ማንኛውም አባል ኩባንያው በኢትዮጵያ ውስጥ ያሉ ፕሮጀክቶች ላይ ፋይናንስ ይሰጣል፣ ብድር ይሰጣል፣ ኤኩቲ ኢንቨስት ያደርጋል። ምንም አይነት የሚቀርብን ነገር የለም። የሚቀርብን ነገር ገንዘብ አውጥተን አክሲዮን ገዝተን ከዛ የምናገኘው ትርፍ ብቻ ነው። በመጨረሻም በኢትዮጵያና በኦስትሪያ ፌዴራል መንግስታት መካከል የተፈረመው የአየር ትራንስፖርት ስምምነት የሁለቱን ሀገራት ግንኙነት ለማጠናከርና ንግድና ኢንቨስትመንትን እንደሚያሳድግ ታምኖበት በምክር ቤቱ ጸድቋል።